መጨረሻ ዲኤንኤ ወጣ እርግብ ሆነች። ምክንያቱም መረጃውን በሙሉ ደብቀው ስለነበረ እርግብ የእሷ ልጅ እንደሆነ የሚያመለክተው አጭበርባሪው ዶክተር ተናገረ። ዶክተርና ሀና እሰጥ አገባ ውስጥ ገቡ። የአባቴን መረጃ ሙሉ መረጃ እፈልጋለሁኝ ብላ ስትለው የምን መረጃ ነው የምትዩ የአባትሽ ሕክምና ይበልጣል ወይስ ደግሞ አንቺ የምትፈልጊው መረጃ እያለ ሲያወናብድ ስትሰማ ትሰማኛለህ ዶክተር፣ ሙሉ መብት አለኝ የአባቴ የምን ደረጃ እንደደረሰ፣ ምን አይነት ህክምና እንደተደረገለት ተደረገለት ምን አይነት መድኃኒት እንደተደረገለት ሙሉ ለሙሉ ማወቅ እፈልጋለሁኝ። ይሄ ደግሞ መብቴ ነው ብላ ስትለው ትሰምኛለሽ አና፣ ቆይ ግን አንቺ ልጅ እያበርሽ ነው? አይ በፍጹም አላበርኩም። እውነቱን መናገር እና የፈለኩትን ነገር መጠየቅ ማበር ከሆነ አቶ ኖላዊ። አቶ ኖላዊ በጣም ተጨነቁ። ከመጨነቃቸው የተነሳ በጥፍ ጨረቃ ወደ ሀና አስደወለ። እንግዲህ ሀንዬ ጋር አስደውሎ ከዛም በኋላ እኔ በጣም ተጨንቅ ያለው ጆሮ፣ በፍጹም እኮ በፍጹም ስነግርህ ማለቴ ሀንዬ መቸም ቢሆን ተታኛ አትሄድም ነበር። ነገር ግን የሆነ ነገር ማሆናለች እንዴ። ፋዘር ደግሞ ምን ትሆናለይ ሲለው፣ ጆሮ አያያይ ልጄማ የሆነ ነገር የሆነችው ነገር አለ፣ እንደዚህ የምትፈራው እንደዚህ የምትጨናነቀው እና ከኔ የምትርቀው ብሎ በስጋት አባትዬው በጣም አስበዋል። የሰላም ሰላም አያት የሰላም አያት እንግዲህ እናንተ መጋኛዎች ተነሱ፣ ተነሱ ብላ አስነስታቸው ከሰላም እየጋ ተኛች። ከዛም እንዴ ቆይ ምን ሆነሽ ነው እማዬ ጋ የማትተኘው? ብለው ሲጠይቋት እንዴ በፍጹም እዛች ሴትዮ እንዴ ዛሬማ መገኛ ሆናለች። ደግሞ ይሄን መገኛዋን ታጣብቅብኝ እንዴ? እኔ በፍጹም ከሷ ጋር አልተኛም በማለት መለሰችላት። እቺ ልጅ ቀስቅሳችና ማን ነበር ስሟ? እሷን ቀስቅሳትና ሂዳት ትተኛ እርግብም ሂዳ ከሜላት ጋር አውርታ አውርታ እናቷ የምትወደውን በሙሉ ነገረቻት እና አያትየዋንም ለማታለል ሞከረች። እጅ መሳም፣ ቤተ ክርስቲያን መሄድ፣ ምግብ መስራት። ብቻ ግን እማዬ ባጭሩ ሰነፍ ሰው አትወድም እና ጎበዝና ጠንካራ ከሆንሽላት ተወድሻለይ ብላት ስለነበረ ለሊት ተነስታ፣ ቆይ እኔን ዝብዝፍ ትላለች እንጂ እሱ አይደለች እንጂ ዝብዝፍ ታነሽ እያለች ስቀባጥር አያት ይቱ ድንገት ትሰማታለች። እንዴ እያማሽ ነው እንዴ? ብላ ስትል ድንግጥ አለች። ቆይ አልተኛሽም ነበር ምን ታረጊያለሽ? ለክፉ ለክፉ ሲሆን እኮ የኔ ጆሮ ይሰማል። ምን ፈልገሽ ነው? አይ አያቴ፣ ቤተክርስቲያን መሄድ ፈልጌ ነው። ምን? አዎ ምን ችግር አለው? እጠብቅሻለሁ። ወይ ጉድ አንቺ ተኝ ልጅ፣ ብላ ሰላምዬን አለበሰቻትና ቤተክርስቲያን ሄዱ። እማዬ ስለ ትናንትና ስለተፈጠረው ነገር በጣም ይቅርታ። እሺ አያቴ ምን ተፈጥሮ ነበረ? ማለቴ ብዙ ነገር ተናገርኩሽ። እንደገና ደግሞ በእርግጥ ከኔና ከሀና ሀናን እንደምትመርጪ አውቃለሁ። እውነታው ግን እንደሱ አይደለም። እኔ ነኝ ያንቺ የልጅ ልጅ ብላ ስትል፣ እና ደግሞ ሀና እንድትኖር እኔ እንድሄድ ስፈልግ ያለሽ አይደል? ግን እኔን የማትፈልጊኝ ከሆነ እሄዳለሁ ብላ ስትላት፣ ማን እንደዚህ አለ? እኔ እንድትሄጂ አልፈለግኩ ነገር ግን ደግሞ እውነታውን ካላችሁ እውነታውን በዛ ላይ ደግሞ አሁን አውቄያለሁ። ምንድን ነው ያወቅሽው? አይ እኔ ሰነፍ ሰው መስለሽ ነበር፣ ነገር ግን ጎበዝ ስለሆንሽ ነቅቼብሻለሁ። እና አሁን እንሂድ ብለው ወደ ቤታቸው ተመለሱ። ከዛም ቁርስ ሰርታ ለእናሷ ስትወስድ እንደማየ የት ልትጅ ነው? እናንተ ጋር ልመጣ ነበር። እኛ ጋር ለመጣት ነው እንደ ሁሉ ዝነጣ እንዳማየ እንደ ልጅ ምን ችግር አለው? አያይ ለማንኛውም ቁርስ ብዬ አለቻት። እንዴ ኧረ በፍጹም ሂጅ። ልታጠብ እማዬ እኔ አጎረሰሻለሁ ብላ። እርግብ እንግዲህ ሜላትን እያታለለቻት ነው እያጎረሰቻት ደግሞ። ዛሬ አንድ ደስ የሚል ነገር ተፈጠረ። ምን ተፈጠረ? አያቴ ጋ ሂጅ። አያቴ ጋ እኮ ቤተ ክርስቲያን ሄድን። ብቻ አንድ አንቺ እንዳልሽኝ በሙሉ እያደረኩኝ ነው እና ተስማምተናል። ነግሬሽ ነበርኩ የኔ ልጅ ምክንያቱም በፍጹም እናቴ ሰነፍሰው ስለማትወድ ነው። ጎበዝ ከሆንሽ አንቺን ትወድሻለች። ደግሞም አይወዱኝም አትበይ፣ ሁሉም ሰው ነው የሚወድሽ ብላ እንግዲህ ሜላት ነገረቻት። ከዛ እሷም እሽ ብለው እየተጎራረሱ ነገር ግን አይታችሁ ከሆነ በሩ ክፍት ነበር። እናም አያትዬቱ ይህ ሁሉ የሜላ ሴራ እንደሆነ ሲጀመርም አውቃለች። ያው ለማረጋገጥ ብላ እበሩ ስር ተለጥፋ አዳመጠች እንጂ ምክንያቱም ቆይ ትናንት ማታ አንቺ እዛ ካደርሽ በኋላ ምን ተቀየረ? ማለቴ ምንድን ነው ያለሽ? አይ አረ ምንም። ታዩ በቃሽ። ሳንዬ ሰላም። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው። ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን። ሰላም ላይ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ብሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። ሀንዬ እቤቷ ብቻዋን በጣም እያለቀሰች፣ እመብርሃን እናቴ፣ ቆይ እኔ ምን አድርጌሽ ነው? ለምንድን ነው ይህ ሁሉ ፈተና የምታበዥብኝ? እንዴት ነው አባዬ? ይሄን ያህል ብር ክፈል የተባለው ሲቀጥል ደግሞ እባክሽ፣ ሴትየዋ እንድትከፍልልኝ አራሪልኝ እያለች ፈጣሪዋን መጸለይ ጀመረች። በሌላ በኩል የሀንዬ አባት ለጆሮ አረ፣ ልጄ፣ እኔ በጣም ተጨንቄያለሁ። ምነህ ነው እንዴ ማለትቴ እኔ ልጄ እንደዚህ ተጨናንቃ እንደዚህ አስባም አታውቅም። ደግሞም አንድ ቀንም ትታኝ አትሄድም። እኔ ስላጨናነኳት ነው የሄደችውማ። በፍጹም እኔ ጆሮ፣ እንደዛ አይደለም። እዚሁ አብራችሁ ታድራላችሁ እንዴ? በፍጹም ሀንዬ ትታኝ አትሄድም ነበር እና፣ እናማ የሆነ ነገር ሆናለች እኮ። ምን? እሱን እንድት ነግረኝ አይደል እንደ የጠየቅኩ። አይ እኔ እስከማውቀው ሀና ምንም አልሆነችም ብሎ ለማንኛውም፣ ስልክ አገናኘ ሲለው ምን አዎ እንዴ ፋዘር፣ አሁን ግን አትተኛም እንዴ ነገርኩ። እንደውም የኔን ድምጽ ከሰማኝ በኋላ ትተኛለች አለው። ከዛም በኋላ አይ እሺ፣ ለማንኛውም እሺ፣ ሽንቴ ሸንቸል እንዳ ብሎ ለሀንዬ እየደወለላት ከዛ፣ እንዴ ቆይ አባዬ ታሞ ነው ብላ ስትል ኧረ በፍጹም። እና ምንድን ነው ፋዘር አስጨነቀኝ መሆኑ ነው ማለቴ ያው ሀና የሆነ ነገር ሆናለች እያለ በጣም ስለተጨነነቀ አንቺን እንዲያገኝሽ ፈልጎ ነው አይደል ተጨነቀ አይደል እሱ እኮ ይታወቀዋል አለች ቆይ ግን አንቺ ምን ሆነሽ ነው እስካሁን ያልተኛሽው ብሎ ሲጠይቃት ምን ላርግ ብለህ ነው በጣም ደክሞኛል ደክሞ ያውቃል እስኪ ንገረኝ ተስፋ ቆርጠህ ታውቃለህ አለችው በእርግጥ አንቺና አባትሽን ከማገኘቴ በፊት እኔ በህይወቴ ተስፋ ምሉሎኛ ያቅም ነበር ቀን በቀን እንዳማረርኩ ነበር ስራዬ እና እናማ አንቺን እና አባትሽን ካወቅኩ በኋላ ግን እንደውም ተስፋ መቁረጥን አንቺና በአባትሽ ነው እንጂ ተስፋ የለመለመው። ከዛ ውጭ እናንተን ካጣሁ ነው የእኔ ተስፋ አብሮ የሚሟጠጠው። እና አንቺ እንደውም ጠንካራ ሆነሽ እኔንም ልታጠነክሪኝ ይገባት ብሎ ሲላት፣ በቃ ሺ በጣም ጠንካራ ነኝ፣ እሺ ምናምን ብላ ፈገግ አለች። እንደዛ ከሆነ አሁን ተረጋይና ፋዘርን ላገናኘሽ አላት። ከዛም እሺ ብላ ፋዘርን ካወራችሁ በኋላ ሀንዬ እንደውም በጣም ጥሩ እንቅልፍተኛች። ከዛን ዶክተሩ መጣና፣ እሺ ሀና አባት እንዴት ነውት? አረ ደህና ነኝ፣ እድሜና አንተ። ዛሬ ልጆቹ የሉም እንዴ? አዎ ወንዱ ልጅ ነበረ ጧት ሄደ። ሴቷ ልጅ ደግሞ ገና ናት። እኔ እኮ እዚህ እፈልግሻለሁ ብያት ነበር፣ ትመጣለይ ዶክተር። እዚህ አላደረችም አለው። እና የጤና ሁኔታ እንዴት ነው ሲለው፣ ደህና ነኝ እሺ አሁን ምን ቀረ ብሎ ሲጠይቀው አሁን የቀረው እንግዲህ ዋናው ምርመራ ነው፣ ያ ደግሞ አደገኛ ነው ብሎ ሲለው ምን? አዎ ለማንኛውም ከሀንዬ ጋር ማውራት እፈልጋለሁ ብሎት ወጣ። ከዛ ሀንዬ ገና በሩን ስትከፍተው አባቷ ፈገግ ብሎላታል። እሷም በፈገግታ አባዬ፣ ልጄ ናፈቅሽኝ እኮ ነይ እስኪ ቀፊኝ አላት። እንደ አባዬ ይሄን ያህል አዎ ማታ ማታ እኮ የደወልኩት ናፍቄሽ ነው ብሎ ሲላት፣ እኔም እኮ ናፍቀኸኛል አባዬ ብለው ከተሳሰሙ በኋላ እኔ ምንሽ ምን ነው ጆሮ የለም ምንሱ አሁን ወጣ እኮ እሺ ሌላ ዶክተሩ ልቅስ መጥቶ ነበር ሲላት በጣም ደነገጠች። ምን ተፈጠረ አባዬ ምን አደረገ? አረ ምንም ልጅ፣ ግን ሃናን ፈልጊያት ነበር አለ። እሺ በቃ እንደዛ ከሆነ ልሂድ ብላ ዶክተሩ ጋር ሄደች። እሺ ሃና ሰላም ነው? ደህና ነኝ ነኝ እና የአባትሽ ሁኔታ እኮ... የአባቴ ሁኔታ ምን፣ እስኪ ንገረኝ፣ ብላ ስትጠይቀው እሱም ደግሞ ያዋላ አደለ። አሁን አባትሽ የመጨረሻውን ምርመራ ማድረግ አለበት፣ ይሄንን ነው ልነግርሽ ነበረው። እኮ ይሄ እኮ በጣም ደስ የሚል ዜና ነው ታዲያ ዶክተር፣ አለችው። ቢሆንም ግን እንግዲህ ያዋላ አደለ። ይኸውልህ ዶክተር፣ እያንዳንዱ የአባቴን የምርመራ ውጤት እፈልጋለሁኝ። ምን ማለት ነው ደግሞ እየተኮለታተፈ ነገርኩ፣ እኮ ዶክተር፣ የማወቅ መብት አለኝ አይደል እንዴ? እሱ ግን አባትሽ ከታከመ በኋላ አይደርስም። ቢሆንም ዶክተር፣ እኔ ብዙ የማላቃቸው ነገሮች አሉ። እህ ቆይ፣ አንቺ ግን ወይዘሮ ሜላት ምርመራው ከተመረመረች በኋላ ምን ምን ማለት ፈልገህ ነው? እና አንቺ አጥበርባሪ ነሽ ወይም ደግሞ አንቺ የወይዘሮ ሜላት ልጅ አይደለሽም እያልከኝ ነው? አይ በፍጹም። እና ምን ማለት ፈልገህ ነው? እኔ ዝሮ ያም ይሆን ይህ በትክክለኛው መንገድ የአባቴ የምርመራ ውጤት ማገኘት እፈልጋለሁ ስትል በተሳሳተ መንገድ እየተራመርሽ ነው ሀና፣ ትሰሚኛለሽ። እንደውም ወይዘሮ ሜላት ምርመራው የውጤቱ ከታወቀ በኋላ ላሽ ካለችሽ ገደል ነው የምትገቢው። አባትሽን በአንቺ ድርቅና ምክንያት አባትሽን አደጋ ላይ ነው የምትጥዩ። በፍጹም አባዬን እኔ አደጋ ላይ አልጥለውም። ሲቀጥል ደግሞ እሷስ መሆኗ ነው እንዴትስ የምትለው ይኸው። ልክ ዶክተር ብቻ። በጣም ተጨቃጨቁ። እሱም በቀው ጭልኝ ከዚህ በኋላ እስኪ ትሰማኛለህ። የተቀመጥክበት ግን ምን አይነት ትልቅ ቦታ እንዲ ታውቃለህ አይደለም? ምን ማለት ነው? የሰው ህይወት ማትረፍ ነው እንጂ የሰው ህይወት መግደል አይደለም። እና ለዛም ነው አስተውል ብለው ሀንዬ ተነስታ ሄደች። ወይዘሪት ሜላት ሀንዬ ላይ ጮኸችበት ጮኸችባት። ብለሽ ብለሽ ደግሞ እያረፈርሽ መምጣት ጀመርሽ አረትዬ በጣም ይቅርታ አባዬ እኮ ታሞብኝ ነው። አባዬ ሆስፒታል እንዳለ ታውቂ የለ። አንቺ አጭበርባሪ ቆይ፣ አንቺ እኔ ስለ አንቺ አባት ምን አገባኝ? ልጆቼ በራብ ይሙቱ እንዴ? አረትዬ በጣም ይቅርታ። ምንም እንኳ ቁም ስቅሏን ስታሳያት ባዩሽ መጣች። ቆይ ምን እያረግሻት ነው ብላ ስትል እስኪ ተመልከቻት ቶሎ አልመጣ ብላ ነው እንዴ? ተይ እንጂ ቢያንስ ይኸው ለስራው ፍቅር እንዳላት እኮ ታስታውቃለች። ስትናገሪያት እንኳ ዝም ብላ ነው የምታዳምጥሽ እና ብትረጋጊ አይሻልም? እንደ ሜላ አለቻት። ከዛን ቆይ አንቺ ብቻ ለሀና አንችም እያሰብሽ ባልሆነ እንዴ እስኪ ተመልከቻት። በጣም ጥሩ ልጅ ናት፣ ሚስኪን ልጅ ናት፣ ለስራው ፍቅር አላት እያለች ማስመሰሏን ቀጠለች። ከዛም በቃ አሁኑ ጭልኝ ስትል አመሰግናለሁ፣ በጣም ይቅርታ ብላ ክችን ሂዳ አምላኪ ሆይ፣ እባክህን ሁሉ የምችልበት ትዕግሥት ስጠኝ እያለች ፈጣሪዋን ስትጸልይ እንዳጋጣሚ እርግብ መጣች። እናቴን ያደረግሻትን በሙሉ አውቃለሁ፣ ስለዚህ ከዚህ በኋላ አርፈሽ ብትቀመጭ ይሻልሻል ብላ ስትላት ምን አደረግኩኝ? ነገርኩሽ እኮ መጭበርበሩን፣ ቅጥፍናውን የማላቅ መሰልኩሽ? አይ እኔ በፍጹም አጭበርባሪ አይደለሁም፣ ስነ ስርዓት ያጂ! እየተባባሉ መወራከብ ጀመሩ። ወይዘሮ ባዩሽ አርፈሽ ስራሽን ብትሰሪ ይሻልሻል፣ ካልሆነ ግን ሜላት ትገልሻለይ በማለት አስፈራራቻት። ታዲያ እያስፈራራሽ ነው ወይስ ምክር ነው ወይስ ደግሞ ወይዘሪት ሜላትን እያማሽልኝ ነው ብላ ስትል ነገርኩሽ የሚጠቅምሽንና የሚጎዳሽን አንቺ ታውቂያለሽ ነገር ግን እኔ በአንቺ ቦታ ቢሆን አርፌ ተቀምጬ አርፌ አንገቴ እንደፍቼ አባቴን አሳክም ነበር ብላ መለሰችላት ሆ ለማንኛውም እኔ አሁን ወይዘሮ ሜላትን የማማት አቅም የለኝም ምክንያቱም እሷ ብዙ ነገር አድርጋልኛለች እና አርፈች ተቀመጭ አለቻት በቀጣይ ዲኤንኤው ማን ይሆን እስከዛው ድረስ ቸር ሰንብቱ ሀገራችንን ሰላም ያ